ዛሬ ላስተምራችሁ የፈለግኩበት ቶፒክ ስለ መንፈስ ቅዱስ እሳት ስድስት ጥቅሞችን አውራቸዋለሁ። በተለይ የመንፈስ ቅዱስ እሳት ሰውነታችሁ ላይ የሚሰማችሁ እጃችሁ ላይ፣ ውስጣችሁ፣ እግራችሁ፣ ራሳችሁ ላይ የመንፈስ ቅዱስ እሳት የሚሰማችሁ ሰዎች ይህ እናንተ ትምህርት ነው። የመንፈስ ቅዱስ እሳት ምንም አይሰማኝም የምትሉኝ ሰዎች ደግሞ ለዚህ እሳት መራብ አለባችሁ። በጣም መፈለግ አለባችሁ። ቀጥታ ወደ ትምህርት ይገባለሁ። ስድስት የመንፈስ ቅዱስ እሳት ጥቅሞች ይህ ትምህርት ማለት ነው፣ ከአንድ ሰዓት ተኩል በላይ ማስተማር ይችላለሁ። ነገር ግን አጠር አድርጌ ሁላችሁም አንደርስታንድ እንድታደርጉት በቀላሉ አድርጌ አጭር ደቂቃ ቀርብላችኋለሁ። ምንም አጭር ደቂቃ ቢሆን ግን እናንተ ቁጭ ብላችሁ ጽፋችሁ ከእግዚአብሔር ቃል ጋር በደንብ እያገናኛችሁ ውስጣችሁ ያለውን እሳት መጨመር መቻል አለባችሁ የመጀመሪያው እሳት የሚሰማችሁ ሰዎች እሳት ሲሰማችሁ በተለይ ቱማች የሆነ ፋይር ከባድ እሳት ሰውነታችሁ ላይ ሲሰማችሁ እግዚአብሔር ለአገልግሎት እያዘጋጃችሁ ነው እግዚአብሔር ለአገልግሎት እያዘጋጃችሁ ነው ወርሺፕ ሊሆን ይችላል ትንቢት አገልግሎት ሊሆን ይችላል፣ ፈውስ ሊሆን ይችላል። ምንም አይነት ከእግዚአብሔር መንግስት ጋር የተገናኘ አገልግሎት ሁሉ እግዚአብሔር ለዛ አገልግሎት እያዘጋጃችሁ። ዕብራውያን አንድ ቁጥር ሰባት ላይ እንደዚህ ይላል፣ ስለ መላእክትም ይላል መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። አይታችኋል። አገልጋይ ሆናችሁ ማለት ነው የእሳት ነበልባል አለመሆን አትችሉም። ትክክለኛ እግዚአብሔር ጥሪ ካለባችሁ ለአገልግሎት እግዚአብሔር ከጠራችሁ ወሬ ብቻ ላይ አይደለም ትቆዩት። እግዚአብሔር እሳቱን ይሰጣቸዋል። ሁል ጊዜ እሳታቸው እየጨመረ የሚሄድ ሰዎች እግዚአብሔር ለትልቅ ለአገልግሎት ሹመት እያዘጋጃቸው ነው ማለት ነው። ስለዚህ እሳት እየተሰማችሁ በውስጣችሁ ያለው እሳት እየጨመረ የሚሄድ ከሆነ ማለት ነው ለትልቅ ሹመት እግዚአብሔር እያዘጋጃችሁ ነው። እሳት የማይሰማችሁ ከሆነ እና ግን ከእሳት እየጠፋችሁ ከሆነ፣ አብዛኛው ሰው ወረኛው ነው የሚቀረው፣ ዝም ብሎ ወይ ጥቅስ ብቻ ነው የሚናገረው ህይወት የሌለው ማለት ነው። ነገር ግን እሳት እየጨመረ ከሄደ ጥቅሱ ህይወት ኖሮት ነው ብዙ ሰዎች ጋር የሚደርሰው የእግዚአብሔር ቃል ብዙ ሰዎች ጋር ህይወት ሆኖ ይደርሳል ማለት ነው። ስለዚህ እሳት እየተሰማችሁ ያላችሁ ሰዎች እግዚአብሔር ለአገልግሎት እያዘጋጃችሁን ለሹመት እየተዘጋጃችሁ ነው ማለት ነው። ስለዚህ ውስጣችሁ ያለውን እሳት ኪፕ ማድረግ አለባችሁ፣ መጠበቅ አለባችሁ። ውስጣችሁ ያለውን እሳት ማቀጣጠል መጨመር መቻል አለባችሁ። ክብር ለጌታ ይሁን። ሁለተኛው የእሳት ጥቅም እሳት እየተሰማችሁ ያላችሁ ሰዎች እግዚአብሔር ፕሮቴክት እያደረጋችሁ ነው፣ ጥበቃ እያበዛላችሁ ነው። ከየትኛው እንደሆነ አይታው ከእርግማን ሊሆን ይችላል። ከቤተሰብ እርግማን ሊሆን ይችላል። ከሚመጣባችሁ አደጋ ሊሆን ይችላል። ከጨለማው ኃይል ሊሆን ይችላል። እግዚአብሔር ፕሮቴክት እያደረጋችሁ ነው፣ እየጠበቃችሁ ነው። እሳት የሚሰማችሁ ሰዎች መጽሐፍ ላይ ስትሄዱ እስራኤላውያን ከግብፅ ምድር ሲወጡ ልክ የኤርትራን ባህር ሊሻገሩ ሲል ፈርዖን እንዳይደርስባቸው እግዚአብሔር ምንድን ነው ያደረገው? የእሳት አምድ አስቀመጠ። አይታችኋል? ፈርዖንን የከለለው ምንድን ነው ካላችሁን የእሳት አምድ ነው። ብራዲያ ኮቫ ሃሶ ፕሪሂድ እሳት እየጨመረብነው ማለት ማለት ነው። እግዚአብሔር ከጠላቶች ፕሮቴክት እያደረገህ ነው። አንተም ብቻ አይደለም። ካንተ እሳት የተነሳ እሳት በጨመረ ቁጥር ለቤተሰቦች ትተርፋል። እሳት በጨመረ ቁጥር ለከተማው ትተርፋል። ከተማው ካንተ የተነሳ መጠበቅ ይጀምራል። እንደ እሳት አጨማመር ነው። የአንዳንዶቻችሁ እሳት ማለት ነው ለራሳችሁም በደንብ አልበቃ። የአንዳንዶች እሳት ደግሞ ከነሱ አልፎ ለቤተሰብ እየጠቀመ ነው። ምንም ያህል ኦርቶዶክስ ሊሆኑ ይችላሉ፣ ያላመኑ ሰዎች ሊሆኑ ይችላሉ፣ ግን ያንተ እሳት እነሱንም መጠበቅ ይችላል። ያንተ እሳት ከነሱም አልፎ ከተማውን መጠበቅ ይችላል። አንዳንድ መናፍሶች ማለት ነው ከተማው ላይ ከባድ ነገር ለማድረግ ሲመጡ ይከለክላሉ ለምን ከተባላችሁ ምናልባት እዛ ምድር ላይ ትልቅ እግዚአብሔር ሰዋል የሱ እሳት እሱ ላይ የተቀመጠው እሳት እነሱን ይከለክላቸዋል ሁ ካብራሃሶ ፕሪሂደን ዛብራዲያ ካባሃሲዚያና አይታችኋል ከእናንተ የተነሳ ምድሪቷ ስትጠበቅ ከተማው ስትጠበቅ ማለት ነው ስለዚህ እሳቶቻችሁን ጨምሩት በውስጣቸው የተቀመጠውን መንፈስ እሳት ጨምሩት ዞፕራዲገ ሀሲዲያና ስለ እሳት ሳውራ ውስጤ በኃይል ይነሳሳል። ክብር ለጌታ ይሁን። ጥበቃ ይደረግላችኋል ማለት ነው። እሳት ሲጨምር የመጀመሪያው አገልግሎታችሁ እየጨመረ ይሄዳል። ሁለተኛው እሳት ሲጨምር ፕሮቴክት እየተደረጋችሁ ትመጣላችሁ፣ እየተጠበቃችሁ ትመጣላችሁ። ሶስተኛው እሳታችሁ በእናንተ ውስጥ እየጨመረ ሲሄድ ከእናንተ ላይ የማያስፈልግ ገለባ ቢሆን የማስፈልግ ነገር ሁሉ እየተቆረጠ ይሄዳል። መጽሐፍ ላይ ሲናገር ማቴዎስ ሶስት ከቁጥር አስራ ሁለት ጀምሮ እንደዚህ ይላል መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን ግን በማይጠፋ ሳት ያቃጥሏል። አይታችኋል። አንደኛው የእሳት ባህሪ ገለባን ማቃጠል ነው፣ የማይጠቅመውን ነገር ከህይወታችሁ ላይ ማባረር ነው። አንዳንድ ሰዎች ማለት ነው ብዙ ቻሌንጅ አለባችሁ በሕይወታችሁ ማለፍ እየከበዳችሁ ያለ፣ አሁንም ምናልባት አንዳንዶቻችሁ ከአንድ አመት በላይ ያ ችግር ቆይቶባችኋል። አንዳንዶቻችሁ ከሁለት ዓመት በላይ፣ አንዳንዶቻችሁ ከሶስት አመት በላይ፣ አንዳንዶቻችሁም ከወራት በላይ ሊሆን ይችላል። ለምንድን ነው ከፊት ለፊቴ አብሬሽ የማሄደው ለምንድን ነው ያልተሸነፈው ካላችሁ የናንተ እሳት ስላልጨመረ ነው። የእናንተ እሳት እየጨመረ ሲመጣ የትኛውም አይነት ችግር ቢሆን የትኛውም አይነት ገለባ መበላት ይጀምራል። ከፊትለፊታችሁ የትኛውም አይነት ቻሌንጅ መሄድ ይጀምራል። ይህ ቻሌንጅ ነው አላሳልፍ ያለኝ የምትሉ ምን አለ ይህ ቻሌንጅ ከፊት ለፊቴ ቢሄድ፣ የኔ ነገር እኮ መለቀቅ ይጀምራል የምትሉ ሰዎች ቻሌንጃችሁ ያልሄደበት ምክንያት እሳታችሁ በደንብ ስላልጨመረ ነው። እሳታችሁ እየጨመረ በሄደ ቁጥር ዲ አኮቫሶ ፕሪሂደን ዞፕራሃ ሲዚያና እሳታችሁ እየጨመረ በሄደ ቁጥር ማለት ነው፣ የትኛውም አይነት ገለባ ችግር ሁሉ መበላት ይጀምራል። የአንዳንድ ሰዎች እሳት ከነሱ አልፎ የሌላውን ሰው ችግር ቻሌንጅ መብላት ጀምሯል። የሌላውን ገለባ መብላት ጀምሯል። የጓደኞቻቸውን የቤተሰቦቻቸውን ቻሌንጅ ገለባ ሁሉ መብላት ጀምሯል። ስለዚህ እሳት እየጨመረ በሄደ ቁጥር የትኛውም አይነት ገለባ እየተበላ ነው የሚሄደው። ክብር ለጌታ ይሁን። እሳቶቻችሁን ጨምሩ። የከበዳችሁ ነገር ሁሉ ከህይወታችሁ ላይ መንከባለል ይጀምራል። አራተኛው የእሳት ጥቅም ለህብረት ይረዳቸዋል። ለፌሎሺፕ ይረዳቸዋል። ብሉይ ኪዳን ላይ ስታዩ ማለት ነው ሁለተኛ ዜና ምዕራፍ ሰባት እንደዚህ ይላል ከቁጥር አንድ ጀምሮ ሰለሞንም ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለውን መስዋዕት ሌላውንም መስዋዕት በላ፣ የእግዚአብሔር ክብር ቤቱን ሞላ ይላል። አይታችኋል። ብሉ ኪዳን ላይ ብዙ ጊዜ ስታዩ ማለት ነው መስዋዕት ካቀረቡ በኋላ እሳት መታት ተበለው ነበር። መስዋዕቱን መስዋዕቱ እንዳረገ እንደተሰማ የሚታወቀው አንዳንድ ጊዜ መጥቶ የሚበላው እሳት አለ። ስለዚህ መስዋዕት ደግሞ የሚያሳየው አንደኛው ህብረትን ነው። እናንተ ውስጥ ያለው እሳት እየጨመረ በሄደ ቁጥር ብዙዎቻችሁ ጸሎት ትወዳላችሁ። ከእግዚአብሔር ጋር ህብረት ማድረግ፣ ወርሺፕ ማድረግ ትወዳላችሁ። ብዙ ጊዜ አስተውላችሁ ከሆነ የጾማችሁ ታይም ጾም ጸሎት ያደረጋችሁ ታይም ከዛ በኋላ ያሉት ሳምንታት እናንተ ውስጥ ያለው የጸሎት ላይፍ አይበርድም። መጸለይ አሁንም ትፈልጋላችሁ ለምን ካላችሁኝ በጾም ጸሎት ውስጥ የጨመራችሁት እሳት አለ። እናንተ ውስጥ ያለው እሳት እየጨመረ በሄደ ቁጥር ማለት ነው ከእግዚአብሔር ጋር ያላችሁ ህብረት እየጨመረ መሄድ ይጀምራል። ይናፍቃችኋል። ጸሎት ይናፍቃችኋል። ቸርች መሄድ ይናፍቃችኋል። ይህን ብዙዎቻችሁ ከላይፋችሁ ቼክ አድርጉት። በጣም የምትጸልዩበት ሰሞን እሳታችሁ ስለሚጨምር ማለት ነው። ጸሎት ያምራችኋል፣ ወርሺፕ ያምራችኋል፣ ፋየር ከሆኑ ልጆች ጋር መገናኘት ያምራችኋል። አይታችኋል፣ ህብረታችሁ እየጨመረ ነው የሚሄደው። ከእግዚአብሔር ጋር ያላችሁ ፌሎሺፕ እየጨመረ እየጨመረ ነው የሚሄደው። ስለዚህ እሳት ለህብረት ይጠቅማችኋል። እኔ በጣም እሳት የምወደው አንደኛው ነገር ለህብረቴ ስለሚጠቅመኝ ነው። አቃለሁ ጸሎ እሳት የጨመረ ታይብ ማለት ነው። ከእግዚአብሔር ጋር ያለኝ ፊሎሺፕ እንደሚጨምር አቃለሁ። ምክንያቱም ብዙ መስዋዕት ነው የማቀርበው። አምስተኛው እሳታችሁ እየጨመረ ሲሄድ ማለት ነው ፍጥነታችሁ እየጨመረ ይሄዳል። አንዳንዶቻችሁ አገልግሎት ላይ ሊሆን ይችላል፣ ህይወታችሁ ላይ ሊሆን ይችላል። ለምን? አንደኛው ነገር የሚይዛችሁ ነገር አይኖርም። እያስወገዳችሁ ነው የምትሄዱት፣ ገለባ ሁሉ እየተወገደላችሁ ነው የሚሄዱት። ሁለተኛው ነገር ደግሞ ብዙ ሹመት እያገኛችሁ ትሄዳላችሁ። እግዚአብሔር ሹመት እየሰጣችሁ ይሄዳል። አይታችኋል። የአንድ ሰው እሳት ጨመረ ማለት ፍጥነቱ ጨመረ ማለት የሚይዘው ነገር አይኖርም። ሁለተኛ ደግሞ ሹመት እያገኘ ይሄዳል። ስለዚህ እሳታችሁን መጨመራችሁ ጥቅማችሁ ጥቅሙ ለፍጥነትም ነው፣ እንድትፈጥኑ ይረዳችኋል። አልፈጥንም፣ አገልግሎቴ ተይዟል ሁልጊዜ አገልግሎቴ ተመሳሳይ ነው የምትሉ ሰዎች ማለት ነው። በተለይ አገልጋዮች የምትሰሙኝ ከሆነ ማለት ነው። ተመሳሳይ ነገር ውስጥ ነው የማልፈው ከአመት አመት የምትሉ ሰዎች እሳት ስለሚጎላችሁ ነው። እሳት ያለባቸው ሰዎች በሁለት አመት ውስጥ ምሪቷን ሊገዙ ይችላሉ። በሶስት አመት ውስጥ ታሪክ ይሰራሉ። በአንድ አመት ውስጥ ብቻ ሙሉ ታሪክ መስራት ይችላሉ። ለምን እሳታቸው ሹመት ይሰጣችኋል፣ ፍጥነት ይጨምርላችኋል። ስድስተኛው ስድስተኛው ማብቂያ ነጥብ አይደለም። ብዙ የእግዚአብሔርን ቃል ካነበባችሁ ስለ እሳት ብዙ መገለጦች ትይዛላችሁ። ነገር ግን እኔ የተማርኩትና ኤክስፒሪየንስ ያደረኩትን ነገር መናገር ስላለብኝ ነው እንጂ ነገ አዲስ መገለጥ ሊመጣልኝና ሌላ ደግሞ ስለ እሳት ነጥቦችን ልጨምርላችሁ ይችላል። ስለዚህ እናንተ በደንብ የእግዚአብሔርን ቃል አንብቡ። ስድስተኛው ፓሽናችሁን ይጨምሯል። ብዙ ጊዜ እሳት ያለባችሁ ሰዎች ማለት ነው፣ ለእግዚአብሔር ቃል ያላቸው ፓሽን፣ ለአገልግሎት ያላቸው ፓሽን፣ ለህይወት ያላቸው ፓሽን እየጨመረ ነው የሚሄደው አንድ ሰው እሳት እየጨመረበት ነው ማለት ለእግዚአብሔር ያለው ፍቅር ለአገልግሎት ያለው ፓሽን እየጨመረ ነው የሚሄዱ። ህይወታችሁን ቼክ አድርጉት። በጣም የምትጸልዩበትና እሳታችሁ ውስጣችሁ ያለው እሳት እየጨመረ የሚሄድበት ታይም ፓሽናችሁ እየጨመረ ነው የሚሄዱ። ትምህርት ቤት ውስጥ ለማገልገል ስራ ቦታ ለማገልገል የምትሄዱበት ቦታ ሁሉ ስለ ወንጌል ማገልገል ትፈልጋላችሁ አይታችኋል። እሳት ፓሽናችሁን ይጨምራል። ለዚህ ነው ስድስቱንም ነጥቦች ስነግራችሁ እሳት ትልቅ ጥቅም እንዳለው ስለማውቅ ነው። ስለዚህ ውስጣችሁ ያለውን እሳት በጣም ኪፕ ማድረግ አለባችሁ፣ መጠበቅ አለባችሁ። የአንዳንዶች የተቀበሉት እሳት ለምድር ሆኗል። የአንዳንዶች ደግሞ ለራሳቸው እንኳን አልሆነም። ራሳችሁ መዝኑ። የኔ እሳት ለቤተሰብ ደርሷል፣ ለጓደኞች ሆኗል፣ ለምድር እየጠቀመ ነው። ስለዚህ ራሳችሁን በዛው ቼክ አድርጉት። እሳቱን የሚጠብቅና እሳቱን እየጨመረ ያለ ሰው ለብዙ ሰዎች መትረፍ ይችላል። መጽሐፍ ሲናገር መንፈስን አታጥፉ ይላል። መንፈስን በፍጹም ማጥፋት የለባችሁም። የተቀበላችሁትን በመንፈስ ቅዱስ አማካኝነት የተቀበላችሁትን እሳት ማጥፋት በፍጹም የለባችሁም። ክብር ለጌታን። በዚህ ትምህርት እንደተባረካችሁ አምናለሁ። ስለዚህ ኮሜንት ቀንሳችኋል። ኮሜንትና ሼር ማድረጋችሁን ቀጥሉ። ጌታ ኢየሱስ አብዝቶ ይባርካችሁ። እወዳችኋለሁ።